በጋ አምላክ መነጽሩ ይውለቅልን እንዴ የመነጽር ያለ የመነጽር ያለ ምንድነው መነጽሩን አውጣልን መነጽሩ እኛ አይንም ማየት እንፈልጋለን እንዴ መነጽሩ ምንሽ ነው እና ሄልዬ ዛሬ ሰርፕራይዝ ተደረገች። ያመጡ ብጥብጥ አረገ። እና ሄልዬ እንደዛን ልጅ እንዳልሆነች እና ቃለን አዎ፣ ያስመሰልሽ ነው ያብን ለማጨለለው። እንዴ እናንተ ልጁ ምን እንዳለ ታውቃላችሁ? ከዚህም በፊት እኛ ግንኙነት አለን አላለም። የምርህን ነው እንዴ? ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ነው ያለኝ። ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የኔን አፍቆቶች በጣም ነው መወዳችሁ። አበረታቱኝ። ላይክ አድርጉ። እንዴ ምን እና ሄልዬ ዛሬ ቅውጥውጥ ብላ ማለት ነው። እናንተ ሳቋን አይታችኋል? ሳቋን ርብስ በአውል ይሄ ነገርማ ተመችቷታል ማለት ነው። ይሄ ድራማ በጣም ተመችቷታል። እና ሄልዬን እኔ ምንም ሄልዬን ልናገራት አልችልም። ምክንያቱም ማለት ነው ሄሉ ልክ ከተያዘች ታውቃላችሁ እሷ የምትከታተሉት ማለት ነው እና በጣም እየቀጣችሁ ነው ያለችው በጣም ደግሞ ምናለ አንዱ ቢረጋጋ ሁሉም እኮ ሄሉ ነው የተከመረባት ያለው ማለት ነው አንዱ እስኪ ተረጋግቶ እንኳን ወደ እሷ ጎን ሆኖ ማለት ነው ወይ ልሁድ ወይ ደግሞ ያኛው ልጅ ማለት ነው እኔ ተቀይሜሻለሁ ተቀይሜሻለሁ ይላል ምንድን ነው መቀየም ምናምን ነው ያወራል እንዴ እና ልውል ነው ቢያንስ እንኳን ትንሽ ተረጋግቶ እሷ ከልቦ አይደለም እያለ ያለው ለዚህ አንድ ሰው ከእሷ ጎን መሆን አለበት እናንተ ሁላችሁም ተደረባችሁ ለያብ ነው ለያብ ነው እያደላችሁ ያላችሁ ለዛ ይሄ ነገር የተመቻ ትራሽ አይመስለኝም እንደኔ ማለት ነው ስለዚህ ይሄን ነገር ከድራማቸው አውጡና አንዱ ለያብ ለሄሉዬ እንዲያግዛት ብታደረጉ መልካም ነው እና ብቻዋን ቀራች እንዴ እንዴ ምንሼ ሆ እና ሄሉዬ ማለት ነው ዛሬ በጣም ነው ማረብሽ እና ሄለን ማለት ነው የምሬን ነው የምላችሁ፣ ሄለን እንደዚህ አይነት ልጅ አይደለችም። ሲቀጥል ደግሞ ማለት ነው በጣም በጣም እየተበቀለችው ነው ያለችው። በጣም ማለት ነው እያንዳንዱን ነገር እያነሳችለት ነው ፍቅር ለኔ ያለ ኮይ ብዙ መሥዋዕት ተከፍልልኝ ነበር እያለችው ነው እያንዳንዱን ነገር እያሳየችው ነው እንጂ ያለችው የምር ፍቅር ኑሯት አይደለም። ሲቀጥል ደግሞ ልጁ ትንሽ ሞቅ ሞቅ ላድርግ ብሎ ነው እንጂ ከዚህም በፊት ግንኙነት አለ ነው ያለው የውሸቱን ነው ደግሞ ሲጀመር ማለት ነው። እና ሄሉ በርግጥ ተረጋግ ተሰርተሽ ማለት ነው ይበቃል። ከዚህ በኋላ ያለውን ነገር በስነ ስርዓት ብትነጋገሩ መልካም ነው ብዬ አስባለሁ። ብዙ እርምጃ ባትራመጂ፣ ብዙ ነገር ውስጥ ባትገቢ እንደኔ እንደኔ ደስ ይለኛል። ግን ከልብሽ እንዳለው ነው ያስታውቃል። ያብ በቃ ብለሽዋል። ይሄን ቤት ረግጣ ከወጣ ሲልሽ ስትዩ እኔ ራሴን አጠፋለሁ ብዙ ነገር ስትዩ እሱ ምንም አልመሰለውም። በእርግጥ ያንሰዋል፣ ያብ ያንሰዋል፣ በእርግጥ ያደረገው ነገር ማለት ነው። አንቺ ደግሞ የበልጥ ነው እየሰጠሽው ያለሹ ምክንያቱም እኔ ራሴን አንቺ ራስ ልታጠፊን በመኪና መኪና ውስጥ ገብተሽ ማለት ነው። እሱ እንኳን እሺ ብሎ ወደ አንቺ አልተመለሰም፣ ግን አረገሽ ሲባል ነው የተመለሰው። የምርቅ እንደ ያብ ትንሽ በጣም ልቧስ የሚከት ጥፋት ነው ያጠፋባት፣ ግን ደግሞ እሱን እንትን ለማለት ነው እንጂ ጠልተው አይደለም። ምክንያቱም በአጭር ጊዜ እንደዚ አይነት ግንኙነት አልጀምርም። አሁን እሱ እንደዚህ ሬዋ እሪ ያለ ያለው በቃ እሷ ወንድ አመታ እንደዚህ እያደረገች ስለሆነ ነው ብዬ ነው ማስበው እንጂ የምር እንደማታረግ ያውቃል። ስለዚህ ሄሉዬን በቃ እንደዚህ ጋጋታ ፈጥራቸው አታስጨንቋት እንዴ ሁላችሁም አንድ ላይ ምን እሺ እንዴ ቢያንስ እንኳን አንዱ እንኳን ወደ እሷ እንትን ብሎ ማለት ነው ቢያንስ እንድትረጋጋ ማድረግ ነው እና ከዚህም በፊት ግንኙነት አለን ይላል ምኑ ነው ግንኙነት የሚኖራቸው አንተ የሄሉዬን ሲመጥስም አታጥፋብን እና ወዶቼ ማሮቼ ላይክ ሼር አድርጉልኝ እና ደግሞ ሄሉ የልያት እናድሩ በእርግጥ ሄሉ ደግሞ ቢያንስ በቃ ይበቃል። ከዚህ በኋላ ማለት ከዚህ በኋላ ብዙ መስመሩ ሳትግቢ ብዙ ነገር አሳይተሸዋል። ብዙ ነገር በደም አርገሽ ትምህርት እየሰጠሽ ነው። በምትናገሪያቸው ንግግር ራሱ ያስታውቃል፣ በጣም እንደ ጎዳሽ። እንደገና ደግሞ ያደረገሽን ነገር እያንዳንዱን ነገር እያስታወሰች ነው። ስለዚህ ያብም ተረጋግተ ቁጭ ብላችሁ ብታወሩ ይሻላል። የሆነ ነገር ሲፈጠር እየመጣችው ግርታ ከምትፈጥሮ ማለት ነው። ግን አንዳንድ ወንድ ማለት ነው ያኔ ማለት ነው ያብ ራሱ ሲቆልን የነበረው አሁን እንደዚህ ሲሆን አይገርም ምም ግን የምር በጣም ነው የሚገርመው ያ ነገር እኮ በቃ አልፈልግም አልፈልግም ብሎ ውጥርጥር ያለው ማለት ነው። እሷ እኔ ግን እሷ በፊት እንዴት እንደለመነችው እንዴት እንደታገሰችው ታውቃላችሁ አይደለ? የምር እኛ ራሱ ተናደን እሷ አይፈልግሽም ስንል ነበረ። ግን እሷን በቃ ያንን እያደረገች ያለች ምክንያቱም እንደዚህ ለሱ ፍቅር ብላ ልጅ እንግዲህ አስቡ እንግዲህ፣ እኔ ልጅ አገረ ነኝ ብዙ ነገር ስትል የነበረችው ልጅ ልጅ አረገስኩ ብላ ራሷን አዋርዳ ማለት ነው ራሷ ሰው ሁሉ ብዙ ነገር ተናግሯል። በዚህ ምክንያት ማለት ነው እና ያን ሁሉ ነገር አድርጋለት እሱ ግን ተመልሶ ወደ እሱ አልመጣም። መኪናው ስም ስትገባ የራሽ ጉዳይ ነው ብሎ ብዙ ነገር ነው ያደረጋት። ግን እንደሚወዳት እንደሚያፈቅራት ውስጥ ውስጥ ቢኖርም ግን ያን ነገር ያን ነገር እያሳየችው እሱ ሳይረዳት ቀርቶ ልጅ አለኝ ስትል ነው ተመልሶ ወደ እሱ አይመጣ። ምክንያቱም በዚህ ሊይዘው ይችላለሁ ብላ ማለት ነው። ግን እንደዛ ሆኖ ደግሞ ልጅ የለኝም ስትል ተመልሶ ነው የሄደባት። በእርግጥ የሰራው ስራ በጣም ከባድ ነው። ለዛም ነው ይሄ ልዬ እንደዚህ የቀበጠችበት ያለችው፣ እንጂ በፍጹም መለያየት ብትፈልግ ማለት ነው ቀጥታ ነው መተናግራ መለያየት ፈልጋለሁ የምትለው እንጂ እንተን ብላ እንደዚ አይነት ሴት አይደለችም። ሜዳ ቀጥታ ዛሬ ተለያይታ ሌላ ወንድ አመጣ እሱ የምታስቀና ልጅ አይደለችም። አሁንም ድረስ እንደዛ ነው እኔ ውስጤ የማስበው። ምክንያቱም ከፊቷ ራሱ ያስታውቃል የምትናገረው ንግግር። በቃ አንድ ወንድ ልጅ ለምናችሁ ለምናችሁ ራሱ እንትን ሲል በቃ እንደሱ ማስተማር ነው ላ ያለብን። ስለዚህ እሷ ማስተማረችው ቅጣቱን ይቀጣ ብዬ ነው የማምነው። ግን እሱም ደግሞ ወደ ሌላ መስመር እንዳየ ተስፋ ሳይቆረጥ በደምብ አድርጎ ቢታገሳት ደስ ይለኛል። ምክንያቱም ምንድን ነው ደግሞ እንደዚህ ጋጋታ ፈጥሮ መሄድ ረብስባቡል እቺ ቆሄ እንትንድ ማና ስማ ልዩ ማለት ነው የምን ምንድነሽ? ኩና አንቺ ቆይ ምንድነሽ? እንዲህ የምትከራከረው ነገር እነሱ ያወሩ አንቺ አታውሪ። የምር አንቺ ስታወሪ ራሱ በጣም ነው የሚሰለቸው። እንዶ ድምፅሽን ራሱ መስማን ነው የሚያስጠላ። ይህ ተጎዳ ነው ተይ እባክሽ። የሁሉ ነገር የመጣው እኮ በአንቺ ነው። ምን ታስመስያለሽ? በአንቺ እኮ ነው የሁሉ ነገር የመጣው አደለ፣ አንቺ ያኔ እንደዚህ ሲጠራሽ ማለት ነው፣ አይ እኔ አልመጣም ብለሽ ብትተይ እሱ ነይ በሚልሽ ሳት ባትገኚ ማለት ነው። አንቺን መጠቀሚያ አርጎ ነው ሄሉን የገዳት፣ እየጎዳት አደለ? እንደምትወጁ እንደምታፈቅሩ ነው የነገርሽ፣ እንደምትወጃ እንደሚወድሽ አንቺን ከአንቺ ጋር ልክ ተያይዞ እሱን ለማስቀ እኔን ለማስቀናት ብሎ ነው። ከአንቺ ጋር ሄዶ ምናምን ብለሽ ብዙ ነገር ልዩ ተናግርሻታል። የምር ብዙ ነገር ማለት ነው። ስለዚህ አንቺን ላይ አያምርም። አሁን ተመልሰሽ ያብ ይወድሻል። ልጁን አትጉጂ ምናምን። ምንም የተጎዳ ነገር የለም ያ ማለት ነው። ምክንያቱም እሷ ያደረጋትን ነገር ነው እሷም እያደረገች ያለችው ምንም ይገርመን ነገር አይደለም። ስለዚህ ሄሉ ወደ ራስ ተመለሺ። እኔ እንደሌሎቹ እንደዚህ እንደዚህ ጥፋት ሰርተሽ አለለም በርግጥ ጥፋትን ብሰሪ ይበቃል ከዚህ በኋላ ያለውን ነገር በስነ ስርዓት ተነጋግራችሁ ብትፈቱ ባይ ነኝ አይ ሄድበታለሁ ከርሽ ደሞ ሂጅበት መንገዱ ያንቺ ነው ሂጅበት እኔ ከአንቺ ጎን ነኝ ደግሞ ስለ እንዳልክ የምታወሩት ነገር ምንድን ነው በቃ ስለ እንዳልክ ነገርማ ሳማ ረሳች በቃ ከእንዳልክ ጋር ጣረጊ ጣረጌ እያላችሁ ማለት ነው። በቃ ከእንዳልክ ጋር ያላትን ነገርማ የእውነት የእውነት በቃ ብትፈልገው ማለት ነው ይህን ድራማ አትሰራም ነበረ፣ ከእዚኛው ልጅ ጋር ማለት ነው። ምክንያቱም ከያ መለይ ስለማትፈልግ ነው። ሌላ ሰው ያመጣችሁ እንጂ፣ እውነት ከያብ ጋር ብትለይ ኖሮ ወደ እንዳልክ ተመልሳ እርግጠኛ ነኝ። ከእንዳልክ ጋር ራሱ ድራማ ተጀምር ነበር፣ ግን አልፈለገችውም እሷ። ቀጥታ ሌላ ሰው ጋር ነው የሄደችው። እና ብቻ ፈጣሪ አንደርጋችሁ ነው የምለው። ያው የዛሬ ቪዲዮ ደስ ቢልም ብጥብጥ አለ። በቃ ሄሉም ቢሆን ቢያንስ ተናግረዋለች። አለች ያብን፣ ብዙ ነገር አድርገኸኛል፣ ፍቅር የለህኝ ምናምን ብላ ነግረዋለች አለች። ከገባው ይገባል ብዬ አስባለሁ። እና ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ወዳችኋለሁ ባይ